መንግስቶ ዘለዓለም ወምኩናኑኒ ለትውልደ ትውልድ ቅድመ ዓለም በማይከል ዓለም ድረ ዓለም በማይሻር በማይናወጥ፣ በማይለዋወጥ መንግስት የነበረ ያለ የሚኖር ልዑል እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የድንግል ማርያም ወዳጆች የቤተ ክርስቲያን የአስራት በኩራት ልጆች በመላው ዓለም እግዚአብሔር ባለበት ስፍራ ሁሉ የምትገኙ ሁላችሁም የእግዚአብሔር ወዳጆች በእግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? አሜን። በብዙ ምሕረቱ ተነግሮ የማያልቀው ቸርነቱ እየወደደን እስከ ሞት ድረስ ዋጋ ከፍሮ ሥጋውን ቆርሶ ደሙን አፍስሶ ከዳብሎስ ቁራኝነት ያወጣን የነጠቀን የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ የተመሰገነ ይሁንልን። አምላክን የወለደችልን የባህሪያችን መመኪያ የመዳናችን ምስጢር ቅድስተ ቅዱሳን ንጽህተ ንጹሐን ድንግል ማርያም ስሟ የተመሰገነ ይሁንልን። እግዚአብሔር ክርስቶስን በግብር የመሰሉት በእግር የተከተሉት አማላጆቻችን ምድራውያን ቅዱሳን፣ ሁልጊዜ ሳይታክቱ የሚያመሰግኑት ወዳጆቻችን ሰማያውያን መላእክት፣ ቅዱስ መስቀሉ ሁላቸውም እግዚአብሔር ያከበራቸው ሁሉ የተመሰገኑ ይሆኑልን። እንደ እግዚአብሔር ቸርነት፣ እንደ እግዚአብሔር ቅዱስ ፈቃድ በእግዚአብሔር ፊት ሁሉም ቀናት፣ ሳምንታት፣ ጊዜያት፣ ዕለታት፣ ደቂቃዎች፣ ሴኮንዶችም ጭምር ጊዜ ያላቸው ሁሉም ዋጋ ያላቸው ናቸው። በእግዚአብሔር ቸርነት ዓብይ ጾምን ጀመርነው፣ በእግዚአብሔር ቸርነት እየፈጸምነው ነው። እነሆ በእግዚአብሔር ቅዱስ ፈቃድ ለስምንተኛው ሳምንት ለዓብይ ጾም መጨረሻ ደርሰናል። ለዚህ ያደረሰን እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። ቀሪዎቹን ዕለታት ደግሞ በቸርነቱ እንዳስፈጽመን፣ እስከ ዛሬውም ለየት ያለ የጸሎት ዝግጅት እንዲኖረን መንፈስ ቅዱስ ሁላችንንም ይርዳን። ስምንተኛው ሳምንት እንደሚታወቀው ሆሳእና ነው የሚባለው። ሆሳእና ለወልደ ዳዊት ነው የሚባለው። በዚሁ እግዚአብሔር ያስተምረናን በዚሁ እንማራለን። ሆሳእና ለወልደ ዳዊት ይህን ቃል አራቱም ወንጌላውያን በተለያየ ስፍራ በተለያየ አገላለጽ ግን በአንድ ምስጢር በአንድ አተራረክ ተርከውታል፣ ጽፈውታል። የማቴዎስ ወንጌል ምዕራፍ 21 የሉቃስ ወንጌል ምዕራፍ 19 ከቁጥር 28 ጀምሮ ቅዱስ ማርቆስ በምዕራፍ 11 ቅዱስ ዮሐንስ ወንጌላዊ ደግሞ በምዕራፍ 12 ከቁጥር 11 ጀምሮ እስከ 15 ባሉት ጽፈውታል አባቶቻችን እግዚአብሔር በእነሱ አድሮ ብዙ የምንጠቀምባቸውን መጽሐፍት ጽፎልናል አጽፎልናል። ይልቁንም ደግሞ ወንጀል ከሁሉም የበለጠ ነውና ቅዱሳን አባቶቻችን ወንጀላውያኑን እናመሰግናቸዋለን። እነሱን አመስግነን ደግሞ እግዚአብሔርን እናመሰግናለን። የእነሱ እጆች ተንቀሳቅሰው ብዕር አንስተው ይህንን የመሰለ ባይናቸው ያዩትን በጆሮአቸው የሰሙትን በእግራቸው እየተከተሉ በጊዜው የተከናወነውን ድርጊት ሁሉ እንድጽፉልን ያደረገ እግዚአብሔር ነውና ስሙ የተመሰገነ ይሁንልን። ሆሳእና በአርያም ለወልደ ዳዊት ሁሉም ወንጌላውያን እንደገለጹት፣ ከነሱም በኋላ የተነሱ ሊቃውንት እንዳመሰጠሩት ለዳዊት ልጅ መድኃኒት መባል ይገባዋል ነው። ትርጉሙ ሆሳእና ማለት መድኃኒት ማዳን፣ ወይም ደግሞ አሁን አድን ማለት ነው። ባጭሩ ሲተረጎም ሆሳእና ማለት መድኃኒት ማለት ነው። በምናውቀው ቋንቋ ሆሳእና ማለት መድኃኒት ማለት ነው። መድሃኒትነቱ ግን ከምናውቀው መድኃኒት ለየት ያለ ነው። በኦሪትም ያልነበረ ከአዲስ ኪዳን ደግሞ ከዚያ በኋላ እሱን የመሰለ መድኃኒት የለም እስካሁን ድረስ ሁሉንም በእኩልነት እየፈወሰ ያለ ለሁሉም ጤና የሚሰጥ መድኃኒት ይህ ነው። በስምንተኛው ሳምንት ክርስቶስ ወደ መስቀል ሊሄድ ሊሰቀል በአይሁድ በካህናት ሊያዝ ባለበት ጊዜ ያደረገው ነው። ሁሉም ወንጌላውያን እንደተረኩልን እንዳስቀመጡልን ይህ የሆሳእና በዓል ጌታችን በምድር ከሰማይ ከአባቱ ተልኮ በምድር ማድረግ የሚገባውን ሁሉ ካደረገ ካከናወነ በኋላ ሁሉም ሳምንታት እንደምናውቃቸው ዓብይ ጾም የተሰየመባቸው ስያሜዎች ተአምራቱን ገላጮች ናቸው። ከገዳመ ቆሮንቶስ ጀምሮ ባዳራሽ አደረገውን ምኩራብ ብለን፣ ከዚያ የፈወሳቸውን ድውያን መጻጉዕ ብለን፣ ምጻቱን ደብረ ዘይት ብለን፣ ጻድቃንና ሐጥኣንን ደግሞ የሚለይበትን ገብር ሔር ብለን ሐካይና ገብር ሔር ብለን፣ ከዛም ደግሞ ዲቆዲሞስን ብለን ለሆሳእና አደረስን ማለት ነው። ስያሜዎቹ ከቤተክርስቲያናችን ሊቃውንት በምስጢር ተተርከው የተነገሩ ናቸው። ሆሳእና መጨረሻውና ማጠናቀቂያው ነው ማለት ነው። ከዚህ ቀጥሎ ትንሳኤን ነው የምናገኝ። ስለዚህ ሆሳእና የሚባለው ለምንድን ነው ሲባል ጌታችን ሶስት አመት ካስተማረ በኋላ በመጨረሻው የሚሰቀልበት ዕለት ሲቀርብ እሱ እንዳወቀ እ የጌታችን መሰቀል በሱ ፈቃድ ነው የሚባለው እውነት ነው። ለምን በአይሁድ ፈቃድ ቢሆን ኑሮ ከዚያ በፊት ሶስት አመት በሚያስተምርበት ሰዓት ብዙ ጊዜ ይፈልጉት ነበር እና ያለሱ ፈቃድ ያለሱ ፈቃድ ስለማይሞት ድንጋይ አንስተው ሊወግዱ ሲሉ ይሰወርባቸዋል። ሊይዙ ሲሉ ከመካከላቸው ይጠፋባቸዋል። ለምን ጌታ ስለሆነ ማለት ነው። መቼም ሰው ከሰው አይን መሰወር አይችልም። እግዚአብሔር ግን ሰውም ቢሆን አምላክ ስለሆነ ለወደዳቸው ይገለጣል። ደግሞ ለማይፈልጉት ደግሞ ያን ሁሉ ያን ያህል ይሰወራል ማለት ነው። ዛሬ ግን ላይሰወር በግልጽ ወደ ኢየሩሳሌም መጣ ነው የሚሉት ወንጌላውያን። እንደጻፉት ወደ ኢየሩሳሌም ሲመጣ ደብረዘይት አካባቢ ሲደርስ ቤተፋጌና ቢታንያ በሚባሉት መንደሮች አካባቢ ሲቃረብ በተለይ ቅዱስ ማረቆስ፣ ማቴዎስም ሉቃስም እንደተረኩት ከዚያ አካባቢ ሲደርስ ወደ ኢየሩሳሌም እየሄደ ማለት ነው። ከዚያ አካባቢ ሲደርስ ሐዋርያቱን አዘዛቸው። ከሐዋርያቱ ደግሞ ሁለቱን መርጦ ጴጥሮስንና ዮሐንስን ሁለቱን መርጦ ጴጥሮስንና ዮሐንስ ባለሟሎቹ እነሱ ናቸው። ወደፊት ሁሩ ሀገረ ዘን ቅድሜክሙ ወትረክቡ እድግ ተእሱረ። ወደፊታችሁ ሂዱ፣ ወደፊታችሁ ወዳለው መንደር ሂዱ እና ስትሄዱ የታሰረች አህያ ከነ ውርንጫዋ ታገኛላችሁ። ስለዚህ ይዛችሁኑ ብሎ ጌታችን ደቀ መዛሙርቱን ላካቸው። ወደ ፊታችሁ ወዳለው መንደር ሄዱ፣ ስትሄዱ ደግሞ ታገኛላችሁ ብሎ ላካቸው እና ምንድነው ያላቸው? ስታገኟቸው፣ ፍትሑ ወአምጽኡ ሊተ፣ ፈትታችሁ አምጡልኝ ነው ያላቸው። ሄዱ፣ ታገኛላችሁ፣ ስታገኙ ደግሞ ፈትታችሁ አምጡልኝ። ምንና ምን? እናቲቱ አህያ እስከ ውርንጫዋ ማለት ነው። እና ወእመቦ ዘይቤለክሙ ምንት ትገብሩ፣ ምን ልታደርጓቸው ነው? ወዴት ልትወስዷቸው ነው ብለው የሚናገሯቸው ሰዎች ቢመጡባችሁ እንዲህ በሏቸው፣ እግዚኦሙ ይፈቅዶሙ ጌታቸው ይፈልጋቸዋል ወይም ደግሞ ለጌታ ያስፈልጉታል ብላችሁ መልሱላቸው። በዚህ ጊዜ አይጠይቋችሁም። በቃ ወሶ ቢሃ ይፌን ውቅሙ ስራው የእግዚአብሔር ስለሆነ ሆነ ነው። እንግዲህ ጌታቸው ይፈልጋቸዋል የተባለ ሁሉም ስነ ፍጥረት እንግዲህ ጌታችን ከእለተ ሰንበት ጀምሮ እስከ እለተ አርብ ሀያ ሁለት ስነ ፍጥረት ፈጥሯል። ሀያ ሁለት ስነ ፍጥረት ተብሎ ሲቆጠሩ ደግሞ አንዷ አህያ ስለመሆኗ አያጠራጥርም። ብዙውን አንድ ብዙውን አንድ እያሉ ቆጥረው ነው ሀያ ሁለት ያሉት። ከነዚህ መካከል ደግሞ ይልቁንም የጋማ ከብት ከሚባሉት ማለት ነው የምንገለገልባት እንስሳም ጭምር ነች። አንዷ እሷ ስለሆነች ጌታቸው ይፈልጋቸዋል ወይም ለጌታ ያስፈልጉታል። ያው ወንጌላውያኑ በተለያየ አገላለጽ ስለሚገልጹት ነው ብሎ እንዲህ በሉ ብሎ ነገራቸው። ሲጠይቋቸው ጌታቸው ይፈልጋቸዋል አሉ። የሚገርም ምስጢር መሆኑ የሚታወቀው ጌታቸው ይፈልጋቸዋል ሲሉ ሰዎቹ ደግሞ አልጠየቋቸውም። ማነው ጌታቸው ወይስ ደግሞ ወደ ምድር ስለተወለደ ነው አጠየቋቸው ዝም ምን ያሏቸው ይህን ያደረገ እግዚአብሔር ነው እንጂ እነዚያ ሰዎች የአህያው ባለቤት ጎረቤት እንደመሆናቸው ያውቃሉ። ጌታቸው ማነው ባለቤታቸው ከገሌ ነው ብለው እነሱን እንደሌባ ይዘው ለወንጀል ማቅረብ ይችሉ ነበር። ይህ ግን እንዲሆን እግዚአብሔር አላደረገም ከባለቤቱ የበለጠ። ባለቤቱ ለአህዮቹ ይገለገልባቸዋል እንጂ ፈጣሪያቸው አይደለም። እግዚአብሔር ግን ለአህዮቹ ፈጣሪያቸው ስለሆነ ሲወስዷቸው ምንም አላሉ ማለት ነው። አመጡለት አመጡለት ለጌታችን እንግዲህ፣ የቦታውን ርቀት ሊቃውንቱ ሲናገሩ አስራ ስድስት ምዕራፍ አካባቢ ነው። በአጠቃላይ ከኢየሩሳሌም እስከ ቤተ መቅደስ አስራ አራት ምዕራፍ አካባቢ ነው። ሆኖም ግን አስራ አራቱን ምዕራፍ በእግሩ ነው የሄደው አስራ አራቱን ምዕራፍ በእግሩ ነው የሄደው። አህዮቹ ያስፈለጉ ለሁለቱ ምዕራፍ ነው። ይህ በጣም የሚገርም ነገር ነው በእውነቱ። አስራ ስድስት ምዕራፍ ነው ሰው መጓጓዣ የሚፈልገው ሲደክመው ሙሉ መንገዱን በመጓጓዣ ለመሄድ ነው። እሱ ግን ብዙውን አስራ አራቱን ምዕራፍ በእግሩ ከሄደ በኋላ ሁለቱን አህዮች አምጡልኝ ለሁለቱ ምዕራፍ ተብሎ ማለት ነው። አሁን ይሄን በጥልቀት መመርመር ያስፈልጋል። እግዚአብሔር እንደዚህ ያለው ለመንገዱ ያግዞኛል አህዮቹ ብሎ አይደለም፣ ወይም ደግሞ ደክሞት አይደለም። ታሪኩን በወንጀሉ በደንብ እንዳነበብነው ሶስት ዓመት ሙሉ ክርስቶስ ሲጓዝ አንድም ፈረስ ያቀረበለት አህያ ያቀረበለት ወይ ደግሞ ትራንስፖርት ያቀረበለት ሰው የለም። ቀን እያስተማረ ይውላል፣ ማታ የሚያድረው በቤተ መቅደስ ነበረ። ስንኳን የሚጓዝበት ሰረገላ፣ ፈረስ፣ አህያ፣ በቅሎ ቀርቶ የሚያድርበት ቤት እንኳን አልነበረውም ክርስቶስ። ዛሬ ግን እነዚህን አህዮች አምጡልኝ አለና ሁለቱን ምዕራፍ በዚያ ተጓዘ። አስራ አራቱ ምዕራፍ በግሉ የተጓዘው እንግዲህ፣ አስሩ የአስሩ ቃላት ምሳሌ ነው። የአስሩ ቃላት ኦሪት ምሳሌ ነው። እንደው አንዳንዱን ለመናገር ያህል ነው እንጂ ብዙ ምስጢር አለው። የአስሩ ቃላት ኦሪት ምሳሌ ነው። አራቱ የአራቱ ኪዳናት ምሳሌ ነው። ኪዳነ ኖህ፣ ግዝረተ አብርሃም፣ ክህነተ መልከጼዴቅ፣ ጥምቀተ ዮሐንስ ብለው ሊቃውንቱ አመስጥረውታል። የነዚህ ምሳሌ ነው። እነዚህ አስራ አራት ምዕራፍ በግሉ የተጓዛቸው የነዚህ ምሳሌ ነው ብለው እግዚአብሔር አምላካችን የመጣው ሕግ እንዲፈጽም ስለሆነ ለኛ ሥርዓት እንዲያስተምረን ስለሆነ እያንዳንዱ ትርጉም እንዳላቸው ሊቃውንቱ ተርከውታል። ሁለቱን ምዕራፎች በአህዮቹ ተጭኖ ሄደ። እንግዲህ ወንጌላውያኑ እንደተረኩት ቅዱስ ማቴዎስ የሚለው ከሁለቱም አህዮች በአንድ ጊዜ በጥበብ በረቂቅ ጥበብ ተቀመጠባቸው ነው የሚለው ከዛ ከደረሰ በኋላ በቤተ መቅደሱን በውርንጫዋ ዝወረ ነው የሚባለው። ሶስት ጊዜ ዝወረ። ከቤተ መቅደሱ ከደረሰ በኋላ እስከ ቤተ መቅደሱ ድረስ በአንድ ጊዜ በሁለቱም ተቀምጦባቸው ሄደ። ከዚያ ከደረሰ በኋላ ቤተ መቅደሱን በውርንጫይቱ ዝወረ ብለው ሶስት ጊዜ መዞሩ የሶስትነት ምሳሌ ነው ብለዋል ሊቀውንዱ ያህዮቹ ጉዳይ ብዙ ምስጢር ነው ያለው፣ እንዳልኳችሁ ቅዱስ ማቴዎስ አህያይቱን እናቲቷን እስከ ወርንጫዋን የጻፈው ማረቆስ ደግሞ ወርንጫዋን ነው የጻፈው። እነሱ እንዲህ ቢጽፉትም በምስጢር አይለያዩም፣ አይለያዩ ማቴዎስ እንዳየጻፈበት ምክንያት ያው የህዝብም የአህዛብ መምህር ነው። ማረቆስ ደግሞ የአህዛብ ብቻ መምህር ነው። እናቲቷ አህያ ሊቃውንት እንደተደረኩት የህዝብ የእስራኤል ምሳሌ ናት። ለምን እስራኤል እና አህያ ትልቅ ነች። ቀንበር መሸከም ሸክም ሸክም ሸክም ሰረገላ ይጭኑባት ትሸከማለች፣ ቀንበር ትሸከማለች። ውርንጫዋ ግን አትችልም። ስለዚህ ውርንጫዋቹ የአህዛብ ምሳሌ ናት። እስራኤል ህግ መሸከም ይችላሉ ኦሪትን ተሸክመዋት ነው የኖሩት። ስለዚህ የሚደረገውን ህግ ሁሉ የመሸከም አቅም አላቸው። አህዛብ ግን ኦሪት ስላልተሰበክላቸው በህገ ልቡና የሚያውቁት ነገር ስለሌለ እዚያ ፊት ነቢይም ተልኮላቸው ስለማያውቅ ከአንዳንድ ነቢያት በስተቀር ትንሽ ናቸው። በአህዛብ የሰበኩ ነቢያት ይታወቃሉ፣ እነ ዮናስ እነ ናሆም ናቸው። ብዙም ያውም ቢሆን ጊዜያዊ ድነት ለማግኘት እንጂ ያን ያህል አላስተማሯቸውም። ስለዚህ ህግ አልለመዱ እና ውርንጫዋ የአህዛብ ምሳሌ ናት። ማርቆስ ውርንጫዋን ብቻ መጻፉ እሱ የአህዛብ መምህር ስለሆነ ነው ብለዋል። በሌላ በኩል አህያይቷ ራሷ እናቸው አህያ የኦሪት ምሳሌ ናት። ለምን ኦሪት የተለመደች ህግ ናት። ቢያንስ ቢያንስ ከሙሴ ጀምረን እንኳን ብንቆጥር ከክርስቶስ በፊት ማለት ነው፣ ከአንድ ሺህ ዓመት የበለጠ ተለምዳለች፣ ቆይታለች ህግ ሆና። ወንጌል ግን አዲስ ናት። ስለዚህ ውርንጫዋ የወንጌል ምሳሌ ናት ብለዋል ሊቃውንቱ። ሁሉም ነገር የሚከናወነው በምስጢር ነው። ለመሆኑ እግዚአብሔር ካላጣው እንስሳ ካላጣው እንደው በቅሎ አለ፣ ፈረስ አለ፣ ገመል አለ፣ ትልልቅ እንስሳት አሉ። እንግዲህ አህያ እንደምናውቀው የተናቀች ናት። ሰው እንኳን ሲሰደብ ያው በአህያው ስም ነው የሚሰደበው። የራሱን በራሱ ለመግለጽ ሲያቅል ሲያቅት በአህያው አይሰድባል እና የተመረጡ እንስሳት እያሉ ነገስታት የሚጓዙባቸው፣ መሳፍንት የሚጓዙባቸው ወይም ለሰርግም ጭምር የሚመረጡ ውድ ውድ የሆኑ እንስሳት እያሉ ለምን አህያን መረጠ ሲባል እግዚአብሔር የትህትና አምላክ ነው። እግዚአብሔር የመጣው ከሰማይ ነው የወረደው። እንደሚታወቀው ሰማይ ዙፋኑ ነው፣ ምድር መረገጫው ናት። ለክርስቶስ ፈረስና በቅሎ አይደሉም የሚመጥሙት። ለእግዚአብሔር እሱ እንዳወቀ ያዘጋጃቸው ሰረገላተ ሰማይ፣ የሰማይ ሰረገላዎች ኪሩቤልና ሱራፊል አሉለት ለክርስቶስ። ስለዚህ ምን ሊያስተምረን ነው ስንል፣ ክርስቶስ አምላክ ነው። አዋ አምላክ ነው፣ ሰው ነው ደግሞ። ሰው ነው፣ አዋ፣ እውነት ነው። ሰው ነው፣ ከሁሉም የበለጠ ንጉስ ነው፣ የእስራኤል ንጉስ ነው የሚባለው። ስለዚህ ትህትናን ሊያስተምረን ስለመጣ ከሰማይ የወረደበት ዋናው ጉዳይ እኛን ትህትና ማስተማር ስለሆነ በአህያ መሄድን መረጠ። አህያ የተናቀሽ ስለሆነች እኛም ደግሞ ሰዎች የምንባረው በአጠቃላይ በዛን ሰዓት ተንቀን ስለ ስለነበረ በመላእክትም ተንቀን ነበረ። ለምን? በግብራችን ከእግዚአብሔር ስለላቀ ሰው የሚከበረው ከእግዚአብሔር ጋር ሲሆን ነው። ከእግዚአብሔር ከተለየ መላእክትም ይንቁናል፣ ይጸየፉናል ማለት ነው። ለምን? እግዚአብሔርን ያላከበረ ፍጥረት እግዚአብሔር ጋር መኖር ሰለማ ይችል እና በዛን ሰዓት ሁሉም ጠልተውን ነበረ። እኛ በእኛ ምክንያት በእኛ ምክንያት ያው ሰውና እግዚአብሔር፣ ሰውና መላእክት፣ ህዝብና አህዛብ፣ ነፍስና ስጋ እነኚህ ሁሉ ተጣልተው ስለነበረ የምንታረቅበት ቀን ከወሳይና ጀምሮ ሲቆጠር አርብ ስድስት ቀን እየቀረ ስለሆነ ክርስቶስ ሊያስታርቅ ስለሆነ የመጣው ትህትናን ሊያለማምደን በአህያ ተጭኖ መጣ። በሌላ በኩል ደግሞ የነቢያት ትንቢት ሊፈጸም አስቀድሞ እነ ዘካርያስ ተናግረው ነበረ ኢየሩሳሌም ዕልል በይ ዘምሪ፣ አመስግኝ ንጉሶች በአህያ ወረንጫ ተጭኖ ይመጣል እያሉ አስቀድሞ ነቢዩ ዘካርያስ በምዕራፍ ዘጠኝ ላይ ተናግሮ ነበረ። ነቢያት ጠንቋዮች አይደሉም። እነሱ የተናገሩት አይታበልም። በመሰረቱ የጠንቋይና የነቢያት ልዩነት ጠንቋይ የተናገረው አይፈጸምም፣ ውሸት ነው፣ የአጋንንት ንግር ስለሆነ። ነቢያት የሚናገሩት ዘመን ይረዝማል እንጂ አይቀርም። በትኩረት መከታተል ነው የሚያስፈልገው። ስለዚህ የዘካርያስም የሌሎችም ነቢያት ትንቢት እንዲፈጸም እግዚአብሔር በአህያ መሄድ አስፈለገው ማለት ነው። ሌላው በቀደመው ነገስታት ዘመን ስንመለከት በነገስታቱ ዘመን የነበሩት ነቢያት በሀገሪቷ ችግር የሚፈጠር መስሎ ከታያቸው፣ ጦርነት የሚነሳ ረሃብ፣ ደዌ፣ ቸነፈር የሚመጣ ከሆነ ምንም የሚያደርጉት በፈረስ ተጭኖ ነው። በፈረስ በበቅሎ ተጭኖ ይሄዳሉ። አንድ ነቢይ በፈረስ ተጭኖ ሲመጣ ከታየ በቃ ዘንድሮ ችግር አለ ተብሎ ነው የሚታሰበው። ዘመነ አጸባ፣ ዘመነ ቀትል የጦርነት ምልክት እንደሆነ ተደርጎ ይወሰዳል። ሀገር ሰላም የሚሆን ከሆነ ህዝቡ የዘራው የሚበቅል ከሆነ ወይም ደግሞ ጦርነት የሚጠፋ ከሆነ በአህያ ተጭኖ ነው የሚጓዙት። ያ ስለዚህ በቀደመው ዘመን በነግስታቱ ዘመን አንድ ነቢይ በአህያ ተጭኖ ወደ ንጉስ ቤት ከመጣ እሳይ ተመስገን እልልበሉ ዘመኑ ዘመነ ሰላም ነው የሚባለው ማለት። ስለዚህ እግዚአብሔር የመጣው ለችግር ሳይሆን የሰላምን ዘመን ለማመላከት ሰው አህያ የሰላም ምልክት ስለሆነች ማለት አህያ የሰላም ምልክት ስለሆነች እግዚአብሔር የሰላም ምልክት በሆነችው በአህያ ተጭኖ መጣ ማለት ነው። ክርስቶስ ለዚህ ነው በአህያ ተጭኖ መጣቱ ምስጢር። ለዚህ ነው ከሁሉም እንስሳት በተናቀችው ተትና ለማሳየት አንደኛ፣ ሁለተኛ ደግሞ ትንቢቱ እንዲፈጸም፣ ሦስተኛ ደግሞ የሰላም ምልክት ስለሆነች ሆነች አህያ ዘህር በአህያ ተጭኖ መጣ። ስለዚህ በአህያው ላይ ምን አርገውለት ነበር? ሐዋርያቱ ወንጌላዊ ነው ራሳቸው እንደጻፉት እነሱ ያደረጉት ነው የጻፉት። ወራሃኑ አልባ ሲሆን ልብሳቸውን ጎዘጎዙለት ነው። ለምን እንደሆነ የተጎዘጎዘለት ያው እንደሚታወቀው ፈረስና በቅሎ ሲጋለብ የሚቀመጠው ኳርቻ ነው። ኳርቻ ይባላል። ኳርቻ ይቆረቁራል። ልብስ አይቆረቁርም። የማትቆረቁር ቆረቆር ህገ ወንጀልን ሰራህልን ሲሉ ልብሳቸውን አስቀመጡ። ሁለተኛ ደግሞ ልብስ የሰውነት ነው፣ ይሸፍናል። ልብስ እንደምናቀው ሁላችንንም ያሳመረን ያስዋበን ልብሳችን ነው። ተራቁተን ብንሄድ በከተማው እንደምናቀው ያበደ ሰው ነው የሚባለው አይደል? የራቁትን የሚሄድ ሰው እንደ ሰው አይቆጠርም። ለልብሳችን ነው እራችን ይሸፍንልናል ማለት ነው። እግዚአብሔር ደግሞ ከባቴ አበሳ ነውራችንን ሸፋኝ አምላክ ስለሆነ የሚገርም ፍቅር ያለው አምላክ ስለሆነ እግዚአብሔር የሁላችንን ነውር ባይሸፍንልን ኑሮ ቤተክርስቲያን አብረን በህብረት መቆም አንችልም። ገቢያ ሄደን በሰላም ሽጠን ተገዛዝተን መመለስ አንችልም። ባንድ ቦታ ተቀምጠን መስተናገድ አንችልም። በአጠቃላይ በሁሉም ስፍራ በአደባባይ ቦታ ተገናኝተን መታየት አንችልም። እግዚአብሔር ነውራችንን ስለሸፈነ፣ እግዚአብሔር ትልቁን ነውራችንን ሸፈነ። ትንሹን ነውራችን ደግሞ ልብሳችን ሸፈናል ማለት። ስለዚህ እግዚአብሔር ነውርን የሚሸፍን አምላክ ስለሆነ በልብስ ጎዘጎዙለት እና ያን አድርጎ ሲሄድ ያችን ሁለት ምዕራፍ ሲጓዝ በሁሉም እንደተቀመጠው እስራኤል ህዝብ ልብሳቸውን እያነጠፉለት ነበር። ልብሳቸውን ያነጠፉ ቅጠል እየጎዘጎዘ እየተቀበሉት ወዘይ በዝሁ ህዝብ ነጻፉ አልባሲሆሙ ውስተ ፍኖት ነው የሚለው የሚሉት ወንጌል ያለው አብዛኛው ህዝብ አብዛኛው ህዝብ ክርስቶስን በተለይ የሚወደው ህዝብ እንግዲህ፣ የሚጠላው እንዳለ ሁሉ የሚወደውም አለ። ለምን ይወዛገቡ ነበር እስራኤላውያን? እሱን አንግሰው እንጀራ እየበረከተላቸው፣ ውሃ እየፈለቀላቸው መብላት ይፈልጉ ነበረ። በሌላ በኩል ደግሞ አመጣጥ ነው ሳይሆን ከተናቀ የተናቀ ሆኖ ስለሚያወድ ደግሞ የሚጠሉትም ነበረው፣ እና የሚወዱት በተለይ ወይም ደግሞ የሱን ንጉሥነት የሚሉ አንዳንዶቹ ደግሞ ሲነግስ በቀኝ በግራ ያስቀምጠናል ብለው ያሰቡ ሰዎች መንገዱን ሌላው ቀርቶ ለእሱ ብቻ ሳይሆን ለአህያይቱም ጭምር ስንኳን አንተ ይቀርና አንተ የተቀመጠባት አህያ እንኳን በመሬት መሄድ አይገባትም ብለው ልብሳቸውን እያወለቁ በእውነት የጎዘጎዙት አሉ። ሕፃናቱ እንደውም እንደሚሉስ ለሕፃናቱ ከእናታቸው ትከሻ እየዘለሉ እየወረዱ ሳይፈጠፈጡ እየወረዱ ከእናታቸው እጅ ያመለጡ እየወረዱ ቅጠል እየቆረጡ ቆረጡ የጎዘጎዙት ነበር። እና እንደውም በዚህ ጊዜ ብለውት ነበር እስራኤላውያን ብለውት ነበረ ምን ነው ቆይ አንተ፣ የሚሆነው ነገር እኮ ልክ አይደለም። ህፃናቱን ገጻቸው ብለውት ነበረ ሲያመሰግኑና አይ እነሱ ዝም ቢሉ፣ ደቀ መዛሙርቱ ዝም ቢሉ እኮ ድንጋዮች ራስ ያመሰግኑኛል ብሎ መልሶ ናቸው አንሱ ራሱ እነሱ ፈልገው የነበረው እንዳይከብር ነበረ እንዳይመሰገን። እና አንተ፣ የሚደረገው ነገር ልክ አይደለም ባክ ብለው ቀርበው ሊቃነ ካህናቱ ለምነውት ነበረ ነበር። አይ ግድላችሁ፣ እነሱ ብከለክሏቸውም ድንጋይ ስለሚያመሰግኑ አትድከሙ። ዛሬ የኔ አምላክነት የሚገለጥበት ዕለት ነው። እናንተ ከአምስት ቀን በኋላ የምትሰቅሉት የምትገርፉት፣ የምትተፉበት ብዙ ተአምር የሚታይበት ክርስቶስ ተአምሩ መታየት ያለበት የዛን ቀን ብቻ አይደለም፣ ዛሬም ጭምር ድንጋዮች አፍ አውጥተው ሲያመሰግኑት መታየት አለበት በሚል ጋር አምላካችን ድንጋዮቹ ላመስግነውታል። እና አባዮ ሪስ የተባሉት ታላቅ የቤተ ክርስቲያን ሊቅ ይህን ሲናገር ወይ እዚህ የኔ ንነግር እበዶሙ ለሰብአይ ኢየሩሳሌም ይላል የኢየሩሳሌምን ሰዎች ስንፍናቸውን አላዋቂነታቸውን ዛሬ እንናገራለን። አላባጅ ባጅ ይህን ካለ በኋላ ደቂ ቆሙ ጠቦ ጥበ የሚገርመው አላባጅ ባጅ ልጆቻቸው ጡት የሚጠቡት ልጆቻቸው ከእናታቸው ቅፍ እየወረዱ ሲያመሰግኑ አለ። እነሱ ግን ሕፃናት እንዳያመሰግኑ ከልክላቸው እያሉ እግዚአብሔርን ያስገድዱታል። እነሱ ሊያስገድዷቸው ያልቻሉትን ሕፃናት እሱን ግን ህፃናቱ ዝም እንድሉ ዘዛቸው ወሮት በክርስቶስን እና አባዬ ልጅ ነው የሚለው እንዘ ህፃን ይሰብሆ ለእግዚአብሔር መኑ ያስተራምም። ህፃን እግዚአብሔርን ሲያመሰግን ማን ሊከለክለው ይችላል? ያው እንደምናውቀው ህፃን ስን እንኳን ሲያመሰግን ሲያለቅስ እንኳን ማታለል አይቻልም። አስቸጋሪ ነው። ከብዙ ማባበል በኋላ ምን። ስለዚህ እያመሰገኑት ያለው እግዚአብሔርን ስለሆነ ህፃናቱን በቀላሉ ዝም ማሰኘት አልተቻለም። እና አባዩ ወርቅስ እነዚህን ሰዎች እብዶች፣ ሰነፎች፣ አላዋቂዎች ይላቸዋል። በሆሳእናና በሚነበበው መጽሐፍ ምስጢር ላይ ማለት ነው እና በዚህ መንገድ እግዚአብሔር እየተመሰገነ እየተወደሰ ቀጣል እየተነጠፈለት አሁን የሆሳእናና እንግዲህ እንደሚታወቀው በየቤተክርስቲያኑ ዘንባባ ዘንባባ በእጃችን እናደርጋለን በግንባራችን ይህ በጣም ደስ የሚል የቤተክርስቲያናችን ትውፊት ነው በእውነቱ እና እኛ ከምንም አላመጣነውም፣ ከመጽሐፍ ቅዱስ ነው ያመጣነው። ብዙ ታላቅ ምስጢር አለው። የዘንባባው ራሱ ሰሌኑ ማለት ነው እና ዘንባባ ያነጠፉለት። ዘንባባ የሰላም ዛፍ ነው። ዮሐንስ በራእይው ተናግሯል። በበጉ በኢየሱስ ክርስቶስና በዙፋኑ ፊት የቆሙትን ጻድቃን እሱ ያያቸው ነጭ ልብስ ለብሰው ዘንባባ ይዞን ያያቸው ዮሐንስ በራእይው ማለት ነው። ሌሎችም አሁን ዘንባባ ለምን እያዛን ሲባል ለምሳሌ አብርሃም ይስሐቅን እንደሚወልድ ከተነገረው በኋላ ሳራ ይስሐቅን ስትጸንስለት በመጽሐፈ ቁፋሌ ምዕራፍ 13 እንደተጠቀሰው የሳራ መጽነስ ሲታወቅ ማለት ይሄ አብርሃም መስዋዕት ሰውቷል። መስዋዕቱን መሰውያውን ሰባት ቀን እየዞረ የሰሌን ቅጠል ይዞ ነበር የሚያመሰግነው። እና ምን ብሎታ ያንን ቅዱስ ያደረን ተርኮታን እምርት ዕለት በአለና ነያ አብርሃም አብ ዘተመኛ ሰብሐ ወበዓለ ሰማያ ብሎ ያችን ሰሌን ይዞ መሰወብ ነው። በሳራ መጽነስ በኢሳቅ መወለድ አብርሃም ያቀረበው ምስጋና ያሬድ ዛሬን አመስጥቶታል። በዓሉ ምን ይባላል? በዓለ እግዚአብሔር እንደውም ያሬድ የሚለው እግዚአብሔር ነው የሚለው እስመዛቲ እግዚአብሔር በዓል በዓለ እግዚአብሔር ይባላል። ስለዚህ የሚባለው አብርሃም ኢሳቅን ሲወልድ ኢሳቅ ያዕቆብን ሲወልድ ይወድስ ሆለሆርኒስን ስትገለው በገዛ ሰይፋን ገዱን ስትቆርጠው በአጠቃላይ እስራኤላውያን በዓል ሲያከብሩ ዘንባባ ይዞ ነበር የሚያከብሩት። እና ዛሬም ዘንባባ ይዘን በቤተክርስቲያናችን የምንታየው በእጃችን በግንባራችን እምናስረው የዛ ምሳሌ ነው። ከዚያ ይመጣልን ነው ማለት ነው። ስለዚህ ቤተክርስቲያናችን ምስጢር ያለው በዓል አታከብርም። ትውፊት አለን፣ ስርዓት አለን፣ መጽሐፍ ቅዱስ አለን፣ ዜም አለን። ምዕራፍ ቁጥር ተቀምጦ ቁጭ ያለ ነገር ነው። በቤተክርስቲያናችን የሚከናወነው ነገር በሙሉ ያንን የሚያሳየ ነው ማለት ነው። በዚህ መንገድ በዘንባባ በልብስ የተነጠፈለት ክርስቶስ ወደ ቤተ መቅደሱ ገባ ማለት ነው። ስለዚህ የሆሳእናን በዓል የምናከብረው የሆሳእናን በዓል የምናከብረው ጌታችን እንግዲህ ከዚያ በኋላ ሁላችን እንደምናነበው ያው ዕለታቱ ይቀጥላሉ። ከዚያም በኋላ የሚሄደው ወደ መሰቀል ወደ መገረፍ በሱ ላይ ወደ መመከር ነው የሚሄደው። እና የሆሳእና ክርስቶስ በአደባባይ ቆሞ ያስተማረበት የመጨረሻው ቀን ማለት ነው፣ በስጋ በመታየት ማለት ነው። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ሆሳእና ብለን የምናከብረው። ለዚህ ነው የሁላችን መድኃኒት የዳዊት ልጅ እንደ አምላክነቱ የእግዚአብሔር ልጅ ያለናት እንደ ሰውነቱ የማርያም ልጅ ያላባት ተብሎ የዳዊት ልጅ መድኃኒት መባል ይገባዋል ብለን እግዚአብሔርን እናከብረዋለን ማለት ነው። ስለዚህ እኛ ደግሞ ቢያንስ ቢያንስ ከአህዮቹ በሰውነት ደረጃ ስለምንሻል፣ መቼም አህያዋ ክርስቶስን ተሸከመችው እንጂ አህያ እንደምትጸድቅ የተጻፈ መጽሐፍ የለም። አህያ እንደምትቆርብ ሲባ ደግሞ የለም የለም ነገር የለም ስለዚህ ከአህያዋ እኛ እንሻላለን። በአህያዋ የተጫነ ክርስቶስ፣ በእኛ ግን በልባችን ነው የሚያድርብን ማለት ነው። በአህያዋ የተጫነውን ክርስቶስ ከስድስት ቀን በኋላ በዕለተ ዓርብ ሥጋውን የበላንለት ደግሞ የጣንለት እኛነን ማለት ነው። ስለዚህ ከአህዮቹ ተሽለን በመገኘት ሰውነታችንን ለክርስቶስ በማዘጋጀት እንዳድርብን ክርስቶስ እንድዋሀደን እንደ እመቤታችን መሆን ባንችል እንኳን እንደ እመቤታችን መሆን ባንችል እንኳን ቢያንስ ቢያንስ እንደ ሐዋርያቱ መሆን ባንችል በሰውነታችን ለክርስቶስ የተመቸን ቤተ መቅደስ እንሆን። ክርስቶስ ይመጣል፣ በምንም ይመጣ በምንም፣ ዛሬ ባህያ ይመጣም፣ ክርስቶስ የሚመጣበትን ጥበብ እሱ ያወቀዋል፣ ይመጣል። ሲመጣ ግን ለክርስቶስ ቤተ መቅደስ ወነታችን አዘጋጅተን ጌታችንን ዘንባባ አንጥፈን ነጭ ልብሳችንን አንጥፈን ክርስቶስን ወደ ቤታችን ግባ ማለት አለብን። ዘንባባውም ነጭ ልብሱም ዛሬ ንስሐ፣ ጾም፣ ጸሎት፣ ፈሪሃ እግዚአብሔር እነዚህ ናቸው ማለት ነው። ስለዚህ በዓል የምናከብረው ሳይናን ከዚህ የተነሳ ነው። ሁላችንን እግዚአብሔር በእያለንበት ይጠብቀን። በዓሉን የሰላም የፍቅር የበጎ ነገር ያደርግልን። ቀጣዮችን የህማማት በዓላት ደግሞ የክርስቶስን መሰቀል፣ መገረፍ፣ መታመም እያሰብን አይናችን እንባ እንዳፈስ አይናችን ባያለቅስ እንኳን የነፍሳችን አይን እንድታለቅስ ከልብ መቆርቆር መቻል አለብን እና ያን እያሰብን ህማማቱን በጸሎት እንድናሳልፈው እግዚአብሔር ከሁላችን ጋር ይሁን። የሰላም ባለቤት የድንግል ማርያም ልጅ መድኃኒት መባል የተገባው ክርስቶስ ስሙ የተመሰገነ ይሁንልን። ይቆየ